አሰላሙ አለይኩም ወረህመቱላሂ ወበረካቱ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው። ሌላ ሌላ ሰላም፣ አንተስ እንዴት ናችሁ? እንዴት አላችሁ? ሄደው ወገኖች ሰላም ሰላም ብዬ ዛሬ እንግዲህ ከማሳያችሁ ደግሞ እስትራሃ ሂጄ እየተዝናና ስለሆነ ላሳያችሁ ብዬ ነው፣ እንግዲህ ይህንን የሚያምር ቦታ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጎ ማለት ነው ላይክ እያደረጋችሁ ራችሁ ቆዩ፣ አሳያቸኋለሁ ሰዎች ሰው እያረኩ እና ይህ ይመስላል እንግዲህ የዛሬው ደግሞ ሰው እንግዲህ የለም። መጀመሪያ እኛ ይሄር ነው ማለት ነው፣ ገና አልመጡም እና ሰው ገና አልመጣም። ሀጉር ፋር ትንሽ አለ እና አላሳያቸው ብያና፣ እንግዲህ እንደምታዩት ውሀውም የሚያምር ነው፣ አረንጓዴ፣ ቢጫ፣ ቀይ ለመሻል ለመሻል ላይ ደስ የሚል ምሽት ነው የዛሬው ይለያችኋል። ማሻአላህ ያው እንግዲህ ደግሞ በኋላ ሰው ካልበዛ አሳያችኋለሁ ማለት ነው። ሀው ሀው መገፍገፍ ሲጀምሩ ማለት ነው። እንግዲህ ከተመች ጫጫታ እንደገና ጀምሮ ትላልቆች ሳይ ካልገቡ አሁን ሰው ስለለለ ውሀውን ብቻ ነው ያሳያችው እና መሻለሁ መሻለሁ ብያለሁ። ይህን መስላል እንግዲህ በጣም የሚያምር ደስ የሚል ቦታ ያቸዋለ። ውሃውም እንደምታዩት ያምራል። ግቢውን ምናባል ጥቂት አለሆን እና መሻለሁ መሻለሁ ብያለሁኝ። እስቲ ሰብስክራይብ፣ ላይክ እያረጋችሁ አበረታቱ ማለት ነው። ይህን መስላል ውሃው ሲያምር ደስ የሚል ይላል። ግቢው እንግዲህ እንደምታወት ዝምጥ ያለ ነው እላችኋለሁ። ዝምጥ ያለ ነው እላችኋለሁ። ማሻአላህ ማሻአላህ ብያለሁ። ይህ ይመስላል እንግዲህ ነጭ ማለት ነው። ሀ ውስጥ ሁለት ሦስት ሰው አሉ። ያው ትላልቅ ናቸው። ሻይ ጋር ብዙም ማቶቹ ስላልመጡ ገና ሰው አልገባም። ያው ትላልቆቹ ሻይ ቡና እዛ ውስጥ አሉ። እየጣጡ ነው ቡናቸውን ምናምን ይመስላል። ደስ ይላል። ውሃው ሲያምር እንዴ ማሻአላ። ግቡብኝ ግቡብኝ ይላል። እንግባ እንዲህ እንግባ እንዲህ እንቀሳቀስ ይሆናል። ይቀሳቀስ ይሆናል። በጣም ደስ የሚል ነው እንግዲህ። ላይክ ሸብ አድርጎ አበረታቱ።